በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የማ አምላክ የወላዲተ አምላክ የእመቤታችን ቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የጻድቁ ተክለ ሃይማኖት፣ የቅድስት አርሴማ ወዳጆች በመላው ሊባኖስ የምትገኙ የተዋሕዶ ልጆች ክርስቲያኖች ሁላችሁም በአምላካችን በጌታችን በንጉሳችን በኢየሱስ ክርስቶስ ፍጹም ሰላም እንደምንሰነበታችሁ፣ የጊዜ ባለቤት የዘመናት ባለቤት የአባቶቻችን አምላክ ቅዱስ እግዚአብሔር ከማንኛውም ክፉ ነገር ሁሉ ጠብቆ እድሜ ለንስሐ ዘመን ለፍስሐ ሰጥቶ አዲሱን ዓመት እንድናይ ስለፈቀደልን አመሰግነዋለን። ስሙ የተመሰገነ ይሁን። እግዚአብሔር በቅዱሳኑ ላይ አድሮ ድንቅ ነው፣ እግዚአብሔር በቅዱሳኑ ድንቅ ነው ብሎ እንደተናገረው ነቢዩ እግዚአብሔር ቅዱስ ዳዊት እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ ድንቅ ነው። ቅዱሳን በዚህ ዓለም እስካሉ ድረስ ብቻ ሳይሆን በስጋ ከዚህ ዓለም ድካም ከተለዩ በኋላ በሕይወት ከነበሩበት የበለጠ መቶ ጽፍ ይሰራሉ። እግዚአብሔርም በሕይወት ከነበሩበት የበለጠ ክብራቸውን የሚገልጠው ይገልጠው በስጋ ከድካም ካረፉ በኋላ ነው። እንደሚታወቀው በቤሩት ሊባኖስ በሊባኖስ በዝጋርታ አካባቢ የጻድቁ አቡነ ተክለ ሃይማኖት እና የቅድስት አርሴማ የቃል ኪዳን ታቦት እንደገባ፣ ብፁዕ አባታችን ምዕመናን እንዲባረኩ የደብረ ሊባኖሱን ቅዱስ ታላቁን አባት አቡነ ተክለ ሃይማኖትን እና የአርማኔዋን ቅድስት አርሴማን ወደዚህ ቦታ አምጥተው አስገብተውልናል ዛሬ ሌሊት በዘጠኝ ሰዓት ከሌሊቱ በጣም ለመናገር ከአእምሮ በላይ የሆነ ነገር ሰማይቷ ቅድስት አርሴማ ቅዱሳን ኃጢአተኛ ነው ብለው ሰውን አይንቁምና በዓሏ እንዴት መከበር እንዳለበት ስርዓቱን እንዴት ማስኬድ እንዳለብን በራዕይ ያነጋግራኛለች። የቅዱሳንን ክብር መሸፈን ስለማይገባ እንጂ እግዚአብሔር በሚያውቀው መናገር አልፈለግኩም። ነገር ግን ከእግዚአብሔር የሆነን ነገር መሸፈን የቅዱሳኑን ክብር መሸፈን ስለሆነ እዳ ስላለው ለእናንተ ለነገራችሁ ወድጃለሁ የምትጠቀሙበትም ስለሆነ ማለት ነው። መስከረም 29 የሰማይትነት የተቀበልኩበትን በዓሌን ስታከብሩ በገዳም ስርዓት አክብሩልኝ ብላለች። በገዳም ስርዓት ንፍሮ በመቀቀል የንፍሮውን ውሃ ንፍሮውን ለእያንዳንዱ ልጆች አዳርቱልኝ። በውስጣቸው የተለያየ ችግር ያለባቸውን ሁሉ በተሰጠኝ ቃል ኪዳን ይፈወሳሉ። ቦታውን እንደተወለድኩበትና መከራ እንደተቀበልኩበት ለጌታዬና ለመድኃኒቴ ለኢየሱስ ክርስቶስ ስል ደሜን እንዳፈሰስኩባት በደሜ እንደተቀደሰችው ቦታ አደርጋታለሁ። ስለዚህ በእምነት ሆኖ የሚጠራኝን ሁሉ ከስጋ መከራ፣ ከስጋ ፈተና፣ ከነፍስ መከራ እሰውረዋለሁ። ሁላችሁም የኢየሱስ ክርስቶስ ልጆች፣ ክርስቲያኖች፣ ልጆቼ፣ ወዳጆቼ ሰማይትነት የተቀበልኩበትን ከዚህ ዓለም ድካም ያረፍኩበትን ደሜን ያፈሰስኩበትን ስጋዬን የቆረስኩበትን አጥንቴን የከሰከስኩበትን ቀን እንድታከብሩልኝ ሁላችሁም ወደ ቤተ መቅደስ እንድታስገቡኝ ብላለች። ይህን ንገር ተብዬ ነው። ሁላችሁም የበረከቱ ተሳታፊ እንድትሆኑ የሰማይቷ የቅድስት አርሴማ የጻድቁ ተክለ ሃይማኖት በረከት የእግዚአብሔር ቸርነት አይለየን፣ አይለያቸው። በሰማይቷ በቅድስት አርሴማ አማላጅነት ሁላችንም ለመንግስተ ሰማያት ያብቃን። እግዚአብሔር ቅዱሳን ስለሰጠን እናመሰግነዋለን። አሜን።